በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ትወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ ብዙ ምሕረት፣ ብዙ ጸጋ፣ ብዙ በጎነት የተሰጠን የተሰጣችሁ እግዚአብሔር ልጆች ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ ቤዛ መድኃኒት ሆኖ ዕዳ ሊከፈል መስቀል ላይ በተሰቀለ ጊዜ ዕዳ ይከፈለለት ሕዝብ የሆነን የሆናቸው ብሩካን እግዚአብሔር ልጆች እንደምንቆያቸው ሁሉን የሚችል አምላክ እና መድኃኒት ስሙ ለዘላለም የተወደደ የተመሰገነ ይሁን። እንኳን አድረሳችሁ። ዛሬ ልደተ ማርያም የእመቤታችንን ልደት የምናስብበት ቀን ነው። እናታችን እመቤታችን ልደቷን እያሰብን እንኳን ተወለድሽ የምንልበት ቀን ነው። ከዛ በፊት ሁለት ቤተሰቦች በስትሮክ አልጋ ላይ የወደቁ አንዲት ሴት ልጅ ብቻ ነው ያለቻቸው። በጣም ብዙ ችግር ውስጥ የሚኖሩ ናቸው። እነዚህም ቤተሰቦች እናቋቁሟቸዋለን። ስለዚህም የአጋፔ ቤተሰቦች እምነት ከስራ ጋር፣ ስራ ከእምነት ጋር ነው። በህይወት ውስጥ በገለጥ የሚገባው ምንሰማው የምንማረው ቃል የምንሰራው በጎ ነገር ሲጨምርበት ብርሃን ህይወት እንዲኖረን ያደርገናል። ስለዚህ እነዚህም ቤተሰቦች እንረዳለን። የወጠኛ 11 1380 ስልኬ ላይ ቴሌግራም፣ ባይበር፣ ዋትሳፕ ላይ አሳውቁኝ፣ አድራሻ ተውላቸዋለሁ። እግዚአብሔር ባርካችሁ። በድጋሚ እንኳን አደረሳችሁ የተባረክችቱን የእናታችን የእመቤታችን የቅድስት ድንግል ማርያምን ልደት የምናከብርበት ለምናከብርበት ቀን። እናቱን ሰው አባቱን እናቱን የራሱን የልጆቹ ልደት በደስታ ያከብራል። ስለዚህም ደግሞ የእመቤታችን ልደት ደግሞ መወለዷን በደስታ እናከብራለን። የእናታችን ወደ ዓለም መምጣት የተስፋው ፍጻሜ፣ ትልቅ መልክት ነው ምክንያቱም ኢሳያስ ሰባት ላይ ቁጥር 13 ላይ እነሆ ምልክት እሰጣችኋለሁ በማለት ነው ስለ ድንግሊቱ ትንቢት የተናገረው። መንፈስ ቅዱስ በምልክት ነው የጀመረው። ምልክት እሰጣችኋለሁ፣ ድንግል በድንግልና ትጸንሳለች። ወንድ ልጅ ትወልዳለች፣ ስሙን አማኑኤል ትለዋለች። የድንግሊቱ መወለድ ምልክት ነው። እግዚአብሔር ዓለምን ለማየት ዘወር እያለ እንደሆነ በምሕረት ዓይኑ ላይን እንደሆነ የተመለከትንበት ምልክት የእሷ ልጅ ዓለምን በብርሃን የመላ በጨለማ ለሚኖር ሕዝብ ብርሃን እንዲያዩ ያደረገ ትልቁ ፀሐይ የሚወጣባት ሰማይ ዛሬ የተወለደችበት ቀን ነው። ሐናና ኢያቄም ሁለት ሽማግሌዎች የመውለጃ ጊዜያቸው ካለፈ በኋላ በተአምራት እንደ ኤልሳቤት እና እንደ ዘካርያስ፣ እንደ አብርሃምና ሳራ ካረጁ በኋላ የወለዷት ናት። እንግዲህ እግዚአብሔር ስጦታ በድንቅ አሰራር ነው የሚመጣው። በተለይ ሰው አልችልም በሚለው ጉዳይ ውስጥ ነው እግዚአብሔር እንደሚችል አሳይቶ የሚያመጣው። ይስሐቅ የተስፋው አባት ነው። ይስሐቅ ሲወለድ ብዙ የህይወት ሰልፍ በእናት በአባቱ ህይወት ውስጥ ታይቷል። በትዕግሥት ሰባ ዓመታትን እስኪያልፉ ድረስ ሳይወልዶ በትዕግሥት ተቀምጠዋል። እግዚአብሔር ይሄን ለምን አደረገ? ሰው በሰው ስርዓት እንደ ማንኛውም ሰው የሚወለዱና በእግዚአብሔር ስርዓት የሚወለዱትን ለይቶ ለማሳየት ነውና እንደዚሁ ደግሞ ዘካርያስም በጸሎት እየተጋ ይኖረ ካህን ነው። ግን ከወገቡ ልጅ አልተወለደም ነበር እስክሸመግል ድረስ ሚስቱ ኤልሳቤጥም እስክትሸመግል ድረስ ግን ከእነሱ ማፀን ከእነሱ አብራክ የወጣው አዲስ ኪዳን ናያስተዋወቀ የጌታውን ደግ የጠረገ ብሩኩ ዮሐንስ መጥምቅ ነው። እና በጣም ትልልቅ ሰዎች በብዙ ትጋት ደግ ጥናት ይወለዳሉ። ቤታችንም በተውፊት መጻሕፍቶቻችን ላይ እንደምናገኘው በብዙ ትጋት ደግ ጥናት ነው የተወለደችው። እንግዲህ የፍጥረት መጽሐፍ ምዕራፍ ሶስት ላይ እባቡን ጌታ እግዚአብሔር ሲናገረው በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ራስን ይቀጠቅጠሃል፣ ብሎ ቀድሞ የተናገረው ትንቢት እንዲፈጸም ሴቲቱን መወደድ ነበረባት። ስለዚህ ያ የተስፋ ዘር ሊመጣ መሆኑን የሚያሳይ ልደት ነው ዛሬ የሆነው። ሀና የወለደቻት ሴቲቱን ነው የወለደቻት ሴቲቱ እሷ መሆኗን በዮሐንስ ወንጌል ምዕራፍ ሁለትም ላይ እንዲሁ እናገኛለን። አንቺ ሴት፣ አንቺ ሴት፣ ከአንቺ ጋር ምን አለኝ? አንቺ ሴት የሚለው ቃል ያችን ዘፍጥረት ሦስት ላይ ያለች ቱን የተስፋ እናት እባቡን የሚቀጠቅጠውን የአዳም ደም የሚመለስበት ደመላሹ የሚወለድበት ዘመን ሲደርስ የቲቱን አምትታየው ቀድማ በአዳም ፊትም የተገለጠችው ሴቲቱን አታል እግዚአብሔር ስለ ሴቲቱ የተናገረው ቀድሞ አንችነች ተስፋው ለዓለም ኪዳነ ምሕረት በተሰደደ ጊዜ ከገነት ብለን በሰንበት ቱ የዘመርንላት ተስፋ እንዲያደርግ ያደርገዋለች በሚስቱ በኩል የገባው ሞት፣ በሚስቱ በኩል የመጣው ጣጣ እንደዚሁ ደግሞ በሌላ ሴት በኩል እንደዚሁ እንደሚስተካከል ሴትን ጥፋት በሴት መካስ የእግዚአብሔር ዓላማ እንደሆነ ለማሳየት ነው። እንግዲህ እና እመቤታችን እንግዲህ ሴቲቱ ራሷ ያቺ የተስፋው ዘር ወላጅ እናት መሆኗን ለማሳየት ነው። በዛ ዘመን እንግዲህ ሰው በሞትና በጨለማ መካከል በሞት ጥላ መካከል ይኖር ነበር። ዳዊት አባታችን በሞት ጥላ መካከል እንኳን ብሄድ አንተ ከነጋንና ክፉን አልፈራም ለምን አለ? መዝሙር 22 ላይ ለምን አለ ቁጣት ላይ ንን ዘምረዋል። ዘመኑ በሞት ጥላ ውስጥ መኖር ነበር። የሞት ፍርሃት ነበረው በነፍስም ፍርሃት፣ በስጋም ፍርሃት። ምክንያቱም የሰው ልጅ ጽድቅ አልተሰጠም፣ የሰው ልጅ ኃጢአት አልተከፈለም። ሰው ሁሉ ባለዳለም ዕዳ የተያዘ ደግሞ ባሪያ ይደረግ ነበር። ታውቃላችሁ፣ ስለ አንድ ነብይ ሚስት የተጻፈ መጽሐፈ ነገሥት ላይ ባሏ ተበድሮ ሳይከፍል ሞቶ ልጆቿን በባርነት ለመውሰድ መጡ አበዳሪዎች። ወደ ነብዩ መታ ባክባክባክ ዳይን ክፈልልኝ ብላ ስትጠይቅ ታያላችሁ። ባሏ በተበደረው ልጆቿ ባሮች ሆኑ ነበር። እንደዚሁ ነው ሰው አዳም በተበደረው የመጀመሪያዎቹ ሰዎች ባጠፉት በጎደለው ፍርድ ሰው ሁሉ እዛ ክፉ ዝንባሌ ተይዞ ባለ ዕዳ ነበር። ሁላችን ባሮች ነበረን። ሁላችን የጥፋት ልጆች ነበረን፣ የቁጣ ልጆች ነበረን ነው እንዶም የሚለን አረ ጳውሎስ በጣም እግዚአብሔር ሲያን ይቆጣ ነበር። የሚያስቆጣ ብዙ ነገር ነበረብን። እንግዲህ የምናስቆጣ ሰዎች ሲመለከቱን፣ እግዚአብሔርም ሲመለከትን ትግስት የሚያጣበት አይነት ሰዎች ነበር። ስለዚህ እኛ ልዩ ምልክት ያስፈልገናል። በእግዚአብሔርን ቤት ለመወደድ ልዩ ምልክት ያስፈልጋል ነበረ። ስለዚህ ምልክታችን ተወለደች ማለት የእሷ ልጅ ኢየሱስ ክርስቶስ መስቀል ላይ በፈሰሰው ደም ወይ ደሞ ማህተም ደግሞ ጌጠኛ ልብስ ለበስን፣ የከበርን ሆነ፣ የእግዚአብሔር ክብር በላያችን ላይ ይፈሰሰ፣ እግዚአብሔር ልጆች፣ ስለዚህም በእግዚአብሔር የተወደዱ የዲዲያ ሆነን ኤዲዲ አሁንን ለመወደዳችን ምክንያት አገኘ እና የእግዚአብሔር ልጆች ተብለን እንጠራ ዘንድ አብ እንደዚያ ያለውን ፍቅር ሰጠን። አንደኛ ዮሐንስ ምዕራፍ ሶስት አንድን ስናነብ እንግዲህ ሁሉ በረከት የፈሰሰልን ከእናታችን ከእመቤታችን ልጅ ከኢየሱስ ክርስቶስ ነው እና እመቤታችንን መወደድ ግዴታችን ነው፣ በጣም ግዴታችን ነው። ውጭ ሀገር ለአንድ ጉዳይ ሄጄ ለአንድ ለአገሎት ጉዳይ ሄጄ እዛ ከተ ካስተማርኩ ካገለገልኩ በኋላ እንዲት ሴት ጠበቀችኝና ሰላም አለችኝና እናቴን ስም ጠርታ የእናትህ ፀሐይ ትባላለች። እናታችን ና የእናትህ ተማሪ ነበርኩ። እናት አስተምራኛለች ያለች በጣም በጣም ደግ እናት ነው ያለች ጎበዝ እናትነች ያለች በጣም ስለ እናት በጓደኞቿ ፊት ብዙ ነገር ተናገረች። የተሰማኝን ደስታ ልነግራችሁ አልችልም። እናቴ ሌላ ታሪክ ቢኖራት ኖሮ የምትወቀስበት ነገር ቢኖር ኖሮ ላፍር ችል ነበር። ግን ደግነቱ እናቴ በዛች ሴት ልጅ ሕይወት ውስጥ ትልቅ አሻራታ ነው ያለፈችው። ስታመሰግናት በጓደኞቿ ፊት እዛ ቆሜ የተሰማኝን ደስታ ሊነኝ እናታችን እመቤታችን የተወደደችው የጌታችን እናት ስትመሰገን ልጇ ደስ እንደሚለው መረዳት ማወቅ ያስፈልጋል። ጠባብ ክብር ያለው ሰው ሲወድድ የሚቀና ሰው ሲወድድ ክብር የተነካ የሚል አምላክ የለንም። በዚህ ልክ ጠባብ ክብር ያለው አምላክ የለንም። እኛን ሳይሠራ ፊት የከበረ ነው። የእግዚአብሔርም ቃል የመለኮቱ ባህሪ ተካፋዎች ናችሁ ብሎናል። መለኮቱ የተመሰገነ ነው። እኛ ምንመሰገናለን፣ እኛ ምንሸለማል የእኛም ታሪክ ይነገራል። የእኛም ታሪክ ይዘመራል። የእኛም ልደት ይከበራል። የቅዱሳንም ልደት ይከበራል። የጌታችን እናት ልደት በዚሁ ከዛ በላይ መከበር ታሪኳም መነገር ይኖርበታል። እና እመቤታችን መላኩ ሲነግራት ሲመጣ በስርዓት ሲያስረዳት እንደ ሰው ፍቃድ ነበራት። ፍቃዷን መጠየቅ ነበረበት። ያ ፍቃድ ለሰው መዳን ትልቅ ወሳኝ ነገር እንዴት ነው የሚሆንልኝ? ስትለው መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል፣ የሚወለደው ከሶስቱ ቅዱስ አንዱ ነው። ዘመድሽ ኤልሳቤት ንያት ጸንሳለች፣ ስድስት ወር ሆኗታል። ሰው ግን መካን ይላት ነበረ። እግዚአብሔር የሚሳሩ ነገር አለ ወይ ሲላት አመነች፣ እግዚአብሔር የሚሳሩ ነገር እንደሌለ። ከዛ በኋላ እንደ ቃል ይሆንልኝ እኔ እግዚአብሔር ባህሪያ ራሷን ለባርነት እናትነሽ ትነሽ ብሏት አለ ግን በትትና ራሷን እንደ ባሪያ ለማገልገል ፈቃደኛ ሆና መጣች። ፈቃደኛ ስትሆን ቃል ስጋ ሆነ፣ የዕለት ፅንስ ሆነ። በማሕፀኗ መንፈስ ቅዱስ የዕለት ፅንስ እንዲሆን አደረገ። ስለዚህም ሰውና እግዚአብሔር ተዛመደ ማለት ነው፣ አማኑኤል ተተረጎመ። ይሄ የሆነው በሷ ፈቃድ ነው። ፈቃደኛ ባትሆንስ? እናመሰግናታለን እናመሰግናታለን። ጨለማችን ነው ተገፎ የሄደው። በጨለማና በሞት ጥላ ውስጥ ለሚኖሩ ሰዎች ታላቅ ብርሃን ወጣላቸው ተብሎ ነው የተዘመረው። መላእክት በቤተልሔም ተራሮች ላይ ለእረኞች ምንድን ነው ያሏቸው? ለህዝቡ ሁሉ የሚሆን የምሥራች እንነግራችኋለንና እንዳትፈሩ፣ በዳዊት ከተማ መድኃኒት የሆነ ክርስቶስ የሆነ መድኃኒት ተወልዶላቸዋል። ምስጋና እግዚአብሔር በሰማያት ይሁን በምድር ላይ ሰላም ሆነ ብለው ያወጁት የድንግል ልጅ ሲወለድ ነው፣ የእሷ ፍሬ ወደ ዓለም ሲገለጥ። ስለዚህም በቤታችን እንኳን ተወለድሽ ማለት ያንሳታሉ በእውነት እና ዛሬ ልደቷን የምናከብርበት ነው። በኢትዮጵያ የልደቷ አከባበር ለየት ባለ ሁኔታ ይከበራል። ከግቢ ከቤት ውስጥ ውጪ በሆነ ሁኔታ ልብስ ተዘጋጅቶ ፎ ተዘጋጅቶ ቡና ተፈልቶ ተወተሰብስቦ አንድ ላይ ያከብረዋል። ስደተኛ ነበሩ እናት አባቷ የእግዚአብሔር መቼም ቅባት ያለበት ሰላም አይኖርም ማለት በምድር ላይ የሚተነኩሰው አይጠፋ። በሊባኖስ ጫካ ውስጥ ነው የተወለደች በስደት ላይ እያለ ያንን ለማሰብ ነው። የአካባቢው ሰዎች ደግሞ አዝነው ለወለደች ቱልሃና ያመጡላትን ምግብ በማሰብ ንፍሮ ምናምን፣ ህብስት አዘጋጅተን ባህሉ እናከብራለን። ከዛ ከውጭም በዓል ልግም በመቅደሱ ደግሞ ትልቅ ስርዓት እናደርጋለን። ልደቷን የሚመለከቱ መዝሙራት ይዘመራሉ። በማሕሌቱ ቀለማት ሁሉ ይዘመራሉ፣ ይዜማሉ። ቅዳሴያችን ይቀደሳል፣ ስጋው ደግሞ ይፈተታል። ምስጋና ለእግዚአብሔር ይቀርባል እና በስርዓት በትልቅ ስነስርዓት ይከበራል። ልደታ ማርያም ታቦት ባሉባቸው አካባቢዎች ልደቷ የሚታሰብባቸውን ቀኖች በሚነቅሱባቸው አብያተ ክርስቲያናት ደግሞ ትልቅ የንግስ በዓል ይደረጋል። እንግዲህ ይሄ ሁሉ እናታችን ለማሰብ የሚደረግ ነው። አንዳንዴ የአምልኮ ባዕድ ልምምድ ያላቸው ሰዎች መቀላቀል ነው የሚወዱዋሉ። በጠቃ ሴጣን ያው ማስመሰል ይወዳል። ሁልጊዜ ማስመሰል ይወዳል። ድሮ ድሮ የትሪያንግል የሚባለው ምልክት የስላሴ የቅዱስ ስላሴ ሚስጥረ ስላሴ የማስተማሪያ ምልክት ነበር እና ትሪያንግል፣ ሶስቱም ጎኑ እኩል ነው፣ ግን አንድ ትሪያንግል ነው እና አብ ወልድ፣ መንፈስ ቅዱስ ሶስትም አንድም ናቸው ብለው ለመተርጎም ይጠቀሙበት ነበር። ሰይጣን ግን በኋላ የራሱ ምልክት ለማድረግ ሲጥር ታዩታላችሁ። ዛሬ ትሪያንግልን የሚያይሰው ኢሉሚናቲ የሚል ስሜት ውስጥ ይገባል። ልክ እንደዚህ ማስመሰል ይወዳል ሰይጣን ከእግዚአብሔር ጋር በመሳሰል እና ልክ እንደዚሁ የእመቤታችን ልደት ሲከበር ሰይጣንም አምልኮ በአድ ልምምድ ያላቸውን ሰዎች እንዲንቀሳቀሱ ያደርጋል፣ በዛ ቀን እና ብዙ ሰዎች ይንስን ሲደረግ ሲመለከቱ ከአምልኮ በአድ ጋር ለማገናኘት ይሞክራሉ። ፈጽሞ ግን አይገናኙም። እኛም የምናደርገውን ነገር በእውነት በትክክለኛ የእምነት እርግጠኝነት ማስረዳት አለብን ለልጆቻችን። ይሄ ልዩ ስነስርዓት ልዩ ትራዲሽን ነው። እናታችንን የምናስብበት ለቷ የምናስብ ውጪ እንደተወለደች ውጭ ደሃዋ እናታችን ጫካ ውስጥ ነው የተወለደችው። እኛም ያን እያስብን የምናከብርበት ነው። እሷ ግን ባለጸጋ የሚያደርግ ልጅ ወልዳልናለች በልጽገና እና ይህን ክፉ ቀኗን አንረሳም። የስደት ቀኗን የልልታዋን ብቻ ሳይሆን ሀዘኗንም ጭምር እናስባለንና ደስታዋንም፣ ሀዘኗንም የምናስብበት ነው። ውጭ መወለዱ ሀዘን ቢመስለንም ግን ደግሞ የእሷ መወለድ ግን ለአለም ሁሉ ደስታ ነው። በረከቷ ረድኤቷ አይደርብን። እንኳን አድረሳችሁ እግዚአብሔር ብሩካን ከላይ ያሳሰብኳችሁን ማሳሰቢያ አትርሱ። ሁለት ሁለቱን የታመሙ ሰዎች እናግዛለን። ደግሞ ኮሜንት አርጉ፣ እንኳን ተወለደችልን እናታችን ብላችሁ የሚሰማችሁን እንጽፋችሁ፣ ላይክ የሚለውን በተን ተጭናችሁ ውጡ። እግዚአብሔር እናንተን ዘራችሁን ይባርክ። ቀስ አሸናፊ ግሮበላምና ይሰላል